ፒን ያደረግኩትን ጎድ ሙሉት፣ በማርያም ፒ ፒን ያደረግኩትን ጎድ ሙሉት፣ ፕሊዝ እሱን ሙሉት እና በሰላም እንተኛበት። ሲዲ ወይኔ ጋይስ

ተው ጋይስ ተው። እነዚህ ሌላ ጭቅቅላ አይናቸው እኔ አንደኛ አይቀርቡን። ቤተስፋ ግን የትንሽ ነው ግን ግላብ ያለው ሰው በእግዚአብሔር እኔ አንተ እያስጠሉኝ ነው። እነ ሰው ወይ ምንድን ነው የሚጨቃጨቁት? ነው ቀጣኝ ተስማምቶ እንትን ማለት ኦኬ። ግላብ ልቀቁ ግላብ ያላችሁ ኧረ፣ በእግዚአብሔር ትንሽ እኮ ነበረ። አሁን ዛራቼ ጋር ስናይፕ ያደርጋሉ አይ

ዝም ብለው ይደብራል። እናቴን ይደብራል፣ እናቴን ይቀጣል፣ ይደብራል። እኔ እዚህ ቁጭ ብዬ አንዴ ሎሚ አንዴ ጭንቅላቴ ላይ ይጻፉ። በጣም ነው የሚደብረው። እናታችሁ ያስጠላል። ማርያም ክበልኛት። በጣም አመስግናሉ። ያእ ቤተሰቦች የሚሰጡኝ የማይቀጡ ከሆነ እውነት ይደብራል በጣም እኔ ዝም ብዬ ቃረ ተቀጥ አሁን ሁለት ቅጣት አሞራ ነው የሚነግረን፣ ሶስተኛ አንተን የምትነግረን እንለዋለሁ። ኖ እና እሱ ሊነግረኝ ይሄ ይበላል። ዋ አይ ኖ ጋይስ እናቴን ንሳይ ማለት ቅጣቱን ተቀጥቶ መውጣት አለበት። ይቀጣልኝ። እኔ ተቀጥ የሚያደረገኝ ማሪ ምን ሎሚ ሎሚ፣ ቀልድ መሰላችሁ እንዴ? ይደብራል። እግዚአብሔር እስኪ የትኛውን ቅጣት ነው እኔ ያልተቀጣሁትኝ? እዚህ ጋር እኮ ታብታብ እያደረጉ ጊፍት የሚሰጡት እኮ እንድንጫወት እንድንቀጣ ነው። የእነሱ ቤት ሲሆን ብቻ ነው እንዲም የእኛ ቤት ሲሆን ውሃ ነው እንደ የሚፈሰው። እዚህ በጣም ነው የሚያስጠላው። ማምላክ ይደብራል። ክርስቶስን ይደብራል። ራቼ በጣም እንዳይነሳ ከኔ ጋር ልህያዘ እንዴ? የፈለገ ጋይ አይመለከተኝም። ዜድ ናት የምትሉ ከዜድ ጋር ይጫወቱ ይጨቃጨቁ። እነሱ ለጊዜ ጌም ስለሚጫወቱ ይጨቃጫ- እኔ ምን አደረግኩኝ? እኔ በመሀል ቤት የምጠበሰው እንዴ? ዜድናት የሚሉ እዛው ነው። ዜድናት የሚሉ ምንድን ነው ያደረኩት? ኔ በጣም የመጀመሪያ ቅጣት ተቀጣዋል። እሱ ወይ ዋ ምንድን ነው ዜድ? ዜድ የሚሉ አውቃላቸው። የመጀመሪያ ቅጣት ተቀጣ። ቅጣት እኮ አለበት። እኔና አሌክስ ያሸነፍ ነው።

በቃ ችግር የለውም። እሺ በቃ ተው። እንደዚህ ጠብለል እያለ እኔ ተቀጣ። መቼ ነው ተቀጣ ያልኩት? ገና ከዚህ በፊት ከሁለት ጌም በፊት ይቀጣልን እኮ። እያደረግሽ አይደለም ዜድ፣ እየተናገርሽ። በቃ ይምጣ። ፀጥ ሁለታቸው፣ አታውሩ። አሞራው ቅጣት መስጠት ከፈለግ አንተ ንገረው ለእሷ። ሁለቱ አይነካኩ። በቃ ኦኬ።

አልቀጣም ይበልናል። እኔ እድለቢስ ነኝ፣ እግዚአብሔር ምስክሬን ሁሉ እድለቢስ ነኝ። በቃ እኔ ሳሸንፍ አይቀጡ ቅጣታቸው በስነ ስርዓት አይቀጡ ጌታን በጣም ነው የሚያስጠላው። እኔ አሁን ቅጣቴ ንገሩኝ፣ ቅጣቴ ንገሩኝ። ለሱ ብቻዬ ሲሆን ቅጣት በቅጣት አንጣጥቼዋለሁ ብለዋለሁ። ቅጣቴ ንገሩኝ፣ ምን ቀጠን ንገሩኝ፣ ቅጣቴ ንገሩኝ።

ለምንድን ነው ለሁለት የሚሆነው? አሞራው ላከ። እንደዛ ነው የሚሆነው እኮ እጭም። ቤታ ዜድ፣ አሞራ ይጣሽ። እሱ ነው ከኔ በላይ ስኮር ያገኘው። አንድ አይነት ናቸው። ሰላሳ ሺህ ሰላሳ ሺህ ናቸው። አንድ ስም ብለሽ እንትን አድርገሽ ዜድ። በቃ በቃ፣ ትተው ነው እኮ ይ ሰሪ ስራሴ ነው መሚማሪያም ለአንድና ለመጨረሻ ጊዜ የምንጫወት ነው። አንዳንዶች እንጂ የሚያስቃብጡ እበቶች ቆሻሻዎች አልቀጣም ቢል ስንት ጊዜ የሰው ሳይቀጣ የእሱ ቅጣት ሳይቀጣ መጀመሪያ ቅጣት መቀጣት ያለበት እንደውም ምስ ነው። እናንተ ደግሞ ወደኔ ወጣችሁ ወይ? አባቴ በቃ እኔን ነው የምትችሉትኝ። ደግሞ እኔ ምን አባታችሁ አረኳችሁ? በአሩም በፈሱም ቤታን ካልጠራችሁ። ቤታ አንቺ እንዲ ዲስሪስፔክት ብትደረጊ አትቀመጭ ምናምን። እኔ ሁለቱም እንደዚህ ሲሆኑ ሁሌም እንደዚህ ነው የሚጫወቱት ብዬ ነው ማስበው። ቢካዝ ያልተለመደ ነገር አያደርጉም ብዬ ነው የማስበው። የኔ በቃ የሚጣፍጣችኋል እንዴ? ሁለቱ እንደዚህ ሁሌ የሚጫወቱ ነው የሚመስለኝ። በምን አውቃለው። እኔ ዜድ፣ ሁሌ እንዲህ ነው የምትጫወቱት ማለት እንደዚህ ጭቅጭቅ እየተጨቃጨቃችሁ ምናምን? አዎ እኮ በቃ ለምዶ የለመዱ ናቸው። አነሱት፣ ግን የለመዱ ሳይሆን ቤታ ጥፋት። አሁን እኮ ማንም ከተረዱ ይረዱ፣ ካልተረዱ ገደል ይግባ። ያገባኝ። ቅጣቱስ መጀመሪያ አይደለም መቀጣት ያለበት የመጀመሪያ ቅጣቱ? እኔና አሞራ አሸነፍነው። ዋ አንቺ፣ ኦኬ አሞራ ብለች ሳፍጭኝ። እሱስ ምን ተቀጣ? ሻወር የገባው ያልገባም እኮ ልብስ እኮ ቀይ ነው፣ መጣ አልገባም ልብስ ቀይሮ ነው የሚመጣ። ጋይስ ሻወር አልገባም እንዴ አልገባም። ዋ ልብስ ቀይሮ ነው የሚመጣ። ሻወር አልገባም ጋይስ። ሊገባ ነበር ልብስ ቀይሮ ነው የሚመጣ። ተንከባለን እዚህ ተንከባለን ነው የመጀመሪያ

በዚህ ጉዳብ እንጠቆምበት እስኪ፣ አንድ ጋላክሲ ሌላ ሰው ጋይዝ በፈርታ አሪፍ መጨረሻ የወጣ ነው የሚቀጣው? ሶስት ስለሆነ ወይስ ሁለት ሰው ነው የሚቀጣው? እኔ ነው። ጋይ ስታፕ ታፕ አድርጉ እሺ። ሞደሬተር የለም እዚህ ቤት ታያቸው። አንቺ በቃ ኮመንት አታንብብ። ዜድ ዝም በያቸው በቃ ተጫዋች ሰጥ ብለሽ። ሙዴ ተጨረበ። መዳን ያለምን ሙዴ ተደከለ በህይወትቴ ደስተኛ የማልሆነው ላንቺ ሳይ ነው። ፋራስ ለሆንሽ እንደዚህ ብለሽ ፎቶ ስለተነሳሽ ውጭ ይው ለአንቺ አሁን ደስተኛ ነኝ በህይወቴ ለአንቺ ስላባረኩሽ